ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እውነት ለመናገር ሀይሚ ዛሬ ያወራችሁ ማለት ነው ሀይሚ ቡሩኬ፣ ያው ምንም ቢሆን ማለት ነው አብራችሁ ብዙ ነገር አሳልፋቸዋል። ሲቀጥል ሴቶች ዛሬ ሀይሚ እያሳየችሁ ምንዶ ታውቃላችሁ? ሴቶች በምንወደው ነገር እንደምን ቀና እናውቃለን። ማንም ሰው ማለት ነው ለምንወደ ሰው በጣም ለምንወድ ሰው ማንም ሰው አጠገባቸው እንዳይደርስ ማለት፣ ቅናት ማለት የመውደድ ቅናት ነው። ገባቸው አደለ? የመጥፎ ቅናት አደለም እና ባለፈው እንግዲህ ማለት ነው ሀይሚ ያነሳችው ምንድ ነው? ከዳኒ ጋር ሲደባደቡ ብሩኬን ይዛ ሄደች ሶሲ ማለት ነው። ያው እሱም ደግሞ ምንድ ነው ታውቃላችሁ? ብሩኬን ለብቻው መንገድ አልሄደም ሶሲ አገላገለችና ከብሩኬ ጋ ነው አብሮ እየሄዱት ማለት ነው። የዛው ቀንም አብሮ የዋሉት ወይም ደግሞ አብሮ አንድ ላይ የሄዱት ምናምን ነው መሰላት ሀይሚ ማለት ነው። እሱንም አንስታ ነበረ እና ደግሞ ሀይሚ ደግሞ ማለት ነው ለማንም ብለሽ ነው ግን አገር ጥለሽ ምትሄጂ፣ ወይም ደግሞ አገር ምትቀይሪ እንደዛ ነገር እያወራች ነበረ እና ሀይሚና ብሩኬ የሆነ ለመናገር እናንተ ልጆች አይደላችሁ ከናንተ እኛ ብዙ ነገር የምንማር ማር ልጆች ነን። ከናንተ ብዙ ነገርን እየተማርን ነበረ እንደ ማለት ነው። ስለዚህ አንቺና ብሩኬ በአሁኑ ሰዓት አሁን እንለያለን ሁለተኛ እንገናኝም እያላችሁ መምጣት አያስፈልግም። ሲቀጥል መሀላችሁ ላይ የገባውን ሰይጣን መሀላችሁ ላይ የገባውን ሰው ማስወጣት እየቻላችሁ ተነጋግራችሁ መፍታት እየቻላችሁ ግን እናንተ እዛው ናችሁ ማለት ነው። እንደዚህ መሆን የለባችሁም ሁለታችሁም። ስለዚህ አንቺም ለማን ብለሽ ነው ጥለሽ የምትሄጂ እ ብሩኬ ደግሞ የሚልሽን መስማት አለብሽ። ገባሻል? በፊት እኮ ሁለታችሁን ትደማመጡ ነበር። አሁን መሀላችሁ ላይ የሆነ ሰው ገባ፣ እነዚያ ገቡ፣ ስድብ ለመዳችሁ፣ መደማመጥ አጣችሁ። እና ደግሞ ሌላኛው ደግሞ ማለት ነው ትናንትና ብሩኬ ማለት ነው ትናንትና አንቺ የጣልሽውን ማን ያነሳል ያለችው ሶሲ ለዳኒ ነው እንጂ ለአንተ አይደለም። ምክንያቱም አንተና ብሩኬና ሶሲ መቼ ተገናኝታችሁ ነው ሶሲ መቼ ነው አንተ ነው? የጣለች ፍቅረኛ እኮ አይደለም አንተ፣ ብሩኬ ማለት ነው። ስለዚህ ለዳኒ እንጂ ብሩኬ ለአንተ አይደለም። አንተ አንቺ የጣልሽውን ማን ያነሳል ያለችው ዳኒ ነው እንጂ አንተን አይደለም። ገባ አይደለ? ሲቀጥል፣ እሱን የምትደዋወሉትን ወይም ደግሞ ስደውል ማታነሳው ምናምን ራሳችሁ ታውቃላችሁ። ግን እንደዛ እያለችው እንደዛ እያልሽኝም እኔ አንቺ እየደወልኩ ለማግኘት እየሞክርኩ ነበረ ብልሃል እና ሀይሚም ያው ጭቅጭቅ አስጠላኝ ብላ ነው እንግዲህ አዲስ ነገር አለኝ ምናምን ብላ እንግዲህ መሄድ የምትፈልገው ማለት ነው። ወይም ደግሞ አዲስ ነገር አለ የምትለው እንግዲህ የሆነ እኔ የሚመስለኝ እንግዲህ ማለት ሌላ ሰው ይዛ መምጣት ስለምትፈልግ ወይም ደግሞ ሌላ ሰው ይዛ መምጣት ትፈልጋለች መሰለኝ። ወይም ደግሞ ይኸው እኔም ከሌላ ሰው ጋር ነው የመጣው ብላ ሌላ ወንድ ይዛ ልትመጣ ነው ቤተሰብ እንግዲህ ማለት ነው። ግን ያ ሁሉ ሳይፈጠር ግን ሁለቱም ታርቆ ቢመጡ ጥሩ ነው። አለበለዚያ ግን የኔ ምክር ብሩኬም እንደው ታውቃለ እንድ ሰማይ የምፈልገው ሀይሚን ቀጥ ብለ ወስተ ቡታጀረ ቁጭ ታደርጋለ። አሁን አብሪሽ ሄዷል። እንዶም ከአብሪሽ ጋር መላክ ነበረብን ማለት ነው። ምክንያቱም ጋሽዬ ሀደራ ሰጥቷል። አንተ ነው የሰጡ እንጂ ለዳኔ አይደለም ማለት ነው። ስለዚህ ወስተ ቡታጀረ ቁጭ አድርጋት፣ ከዛ በኋላ ራሷ ትምጣና ማለት ነው እንደፈለገች ትሁን ማለት እንደፈለገች ሀገር ትቀይር እንደፈለገች ትሆን ማለት ነው፣ ማለት ፍሪደም እንዲኖራት ወስታት። የተረከብኩ አንተ ነህ፣ ሀደራ የወሰድኩ አንተ ነህ። ስለዚህ ሀደራህን ደግሞ መወጣት ያለብህ አንተ ነህ ማለት ነው። ወስተ ቁጭ አድርጋትና ና ማለት ነው። ቡታጀራ ቁጭ አድርጋት፣ በራሱ እግር ትምጣ። ሀደራ ሳ ሀደራህን ማውረድ አለብ። ስለዚህ አሁን ሀይሚ ሀገር ብትቀይር ወይም ደግሞ የሆነ ነገር ብትሆን ማለት ነው ጋሽዬ ላንተ ነው ሀደራ የሰጣው እሷ ልጅናት የት አረካት ይላሉ ሀደራ ብለ ወይም ደግሞ እቀበላታለሁ ከእኔ ጋ ሆናለ ብለ የወሰድከው ራስ ነህ። ስለዚህ ለምን ተውካት? እሷ ልጅ ናት። ወይም ደግሞ እንዴት ሀገር እንድትቀይር ሰጣሃት? ወይም ደግሞ እንዴት ተውካት ብሎ ጋሽ ሊቆጡ ይችላሉ ማለት ነው። ሌላኛ ደግሞ አብርሽም እንደዛው ተስማምቷል። ትዝ ካላችሁ ጋሽዬ ለብሩኬ ሀደራ ሲሰጥ ሲሰጡ ማለት ነው አብርሽም እኔም ተስማምቻለሁ እያለ ነበረ እና ልጅ ሆነ ይቆጣት እንደነበረ። አሁን ግን ለብሩኬ አደራ ሲሰጡ፣ በቃ እኔም ተስማምቻለሁ ብሎት ሼር እንዳደረገ ታውቃላችሁ። ሌላኛው ያ ኩርንችቱ ምን ብሎ ሼር እንዳደረገ ታውቃላችሁ? ዛሬ ማለት ነው። አይዞሽ ሁሉም ነገር እያልፋል፣ አብረን እንዋጣለን አለ ማለት ነው። ብሩኬ ያ ኩርንችት ማለት ነው። ብሩኬ ነው እንጂ አብሮ ከእሷ ጋር ምንም አይነት ነገር ቢመጣ አብሮ የሚዋጡት ማለት ነው። አንተ አደለም። ብዙ ነገርን አብሮ የሚያልፉት ሀይሚና ብሩኬ እንጂ አንተ አይደለም። ኩርንችት ማለት ነው አንተና ያቺ እከክ ማለት ነው ሁለታችሁ፣ ኩርንችትና እከክ ሁለታችሁም ከነሱ ሕይወት ውጡ። ምንም የለም በሀይሚና በብሩኬ ሕይወት መውጣት ያለባችሁ እናንተ ናችሁ እንጂ ብሩኬና ሀይሚን ተው፣ ልቀቁ። በቃችሁ እንዴ! መቶ ኬ ገባ። በቃ እነሱ ሰላሙን እያገኝ፣ አሁን ልደትሽም እየደረሰ ነው ብለዋል። ብሩኬ ማለት ነው እና ልደታችሁ ልደቷን ታክብር ልጅቷ አንተም ከነሱ ህይወት ውጣ ማለት ነው። ስለዚህ ሰላማቸው ስጡ እናንተ እንደ እያቀሳሰራችሁ ወረ እያቀሳሰራችሁ ሁለቱን ልጆች በቃ ለመቀ ሊቀመጡ እኮ አልሰጣችሁም የምሬን ነው ማለት ነው። ሁለቱንም እያጣላችሁ ነው። ሀይሚ ይኸው በጭቅጭቅ አገር ቀይራ ለተን ነው። ብሩኬም ደሞ እንደዚህ ተናዶባት አያውቅም በፍጹም ማለት ነው። ሲቀጥል ደግሞ ባለፈው እንግዲህ ማለት ነው እንደ ማለት የብሩኬ ብቻ ቲክቶክ ላይ ሰምቻለሁ ይህንን ነገር ማለት ነው። ሀይሚ ማን ተማምና ነው፣ አይዞ የሚል ሰው አለ አዎ አይዞ የሚል ሰው አለ ብላ የሆነ ሰምቼ አለ ብቻ የሆነ ተቀነባብሮ ሲለቀቅ ቲክቶክ ላይ ማለት ነው። እንግዲህ ዛሬ ሀይሚ እንደ ብሩኬ ለአንተ ከኋላ አይዞ የሚል ሰው አለ እያለች ነበረ ማለት ነው። ሀይሚ እናንተ ስትጣሉ ነው የብሩኬ አድናቂ የሀይሚ አድናቂ እየተባባሉ እየተጣሉ እያሉት እንጂ እናንተ ተለያይታችሁ እንድትኖሩ ማንም አይወድም። የእውነት እመኘኝ ማለት ነው። ያንቺም ደጋፊ ነኝ የሚሉትም ሆነ የብሩኬ ደጋፊ ነኝ የሚሉትም ሆነ ሁለታችሁንም ይወዳሉ። ገባችሁ አይደለ? እናንተን ለማጣላት ግን ብዙ ጊዜ የሆነ ለመናገር የእናንተን ኦዲንስ ሰርቪሶች ለማጣላት ብዙ ሰዎች ሌለ ወሬ ያወራሉ። ገባችሁ አይደል? ማስረጃ የሌለ ወሬ ያወራሉ ማለት ነው። ግን እናንተ እንድትታረቁ ነው የሚፈልጉት እንጂ በፍጹም እንትን አይሉም። ገባችሁ አይደል? እንዳንተ አንቺና ብሩኬ ተላይታችሁ እንድትኖሩ ወይም እንደሞ የብሩኬ ለብቻ፣ የሃይማ አድናቂ ለብቻ እንዲሆኑ አይፈልጉም። ሁለታችሁም ክፉ ነገር ሲደርስባችሁ አይወዱም ማለት ነው። ስለዚህ ሁለታችሁም የሆነ ነገር እንድትሆኑ አንፈልግም። ጋባሻለ ሃይሜ ማለት ነው። ስለዚህ ሁለታችሁም ታረቁ፣ ሰላም ፍጠሩ። ገባችሁ አሁን ብሩኬም እንግዲህ ማለት ነው ነገ ይፈልጋቸዋለሁ ብሏል ሁሉንም ሰብስቦ። ግን እናንተ መሃላችሁ ላይ የሆነ ነገር ክፍተት እንዳይፈጠር እንዳትጣሉ፣ ገባችሁ። ዳኔም ቢመጣ እያኩርንችቱ ማለት ነው የሆነ ረብሻ እንዳይፈጠር ገባችሁ። እና ደግሞ በሰላም ፈታችሁ አንቺም ከብሩኬ ጋር ታርቃችሁ ሰላም ፈጥራችሁ እንድትመጡ ነው። አለበለዚያ ደግሞ ቀጥ ብለሽ ቡታጅራ ትሄጃለሽ፣ ሀይሚ ማለት ነው። ቀጥ ብለሽ ምክንያቱም አንቺ ገና ልጅ ነሽ ገባሽ አይደለ? ግን ልጅ ሆነሽም አንቺ በጣም እኛን ትመክሪን ነበር፣ ገባሽ። ግን አንቺ ደግሞ አሁን ደግሞ ልክ እንደሌላ አብዛኛው ዩቲዩበሮች ሲጣሉማ እኔ ሀገር ልቀየር ነው፣ እዚህ ሀገር ልሄድ ነው ምናምን ትባባላላችሁ። ለምን እንደሆነ ባላቅም ማለት ነው። ሀገር መቀየር ወይ ደግሞ የሆነ ቦታ መቀየር እኮ ሰላምን አያስገኝም፣ ገባችሁ። ነገር ግን ማለት ነው ምተነጋግራችሁ መፍታት ነው። ከዚህ በፊትም ብዙ ነገር ተፈጥሮ መሀላችሁ ላይ ፈታችኋል። ይሄ እኮ በጣም ቀላል ነገር ነው። በፕራንክ የተነሳ እዚህ ድረስ ይደርሳል ብዬ በፍጹም አላምንም ነበረ። እናንተ ግን አስረዘማችሁት በጣም ማለት ነው። ሀይሚ ሁለት መቶ ኬ ገብታሽ ይቋረጣል ብዬ ነበረ፣ ግን አልተቋረጥም። ገና አንቺ አዲስ ሰው ይዘሽ ለመምጣት እያሰብሽ ነው፣ አገር ለመቀየር እያሰብሽ ነው። ግን በእናንተ ይሄ አያምርም። አይ እኔ አልችልም አይ ብሩኬ፣ ከሱ ጋር መጨቃጨቅ አልፈልግም። አገር እቀይራለሁ። ምት ይኮና፣ ሀገር መቀየር አለብሽ። ቡታጅራ ትሄጃለሽ፣ ሀገርሽ ማለት ነው። ገባሽ አይደለ? ከዛ በኋላ ከቡታጅራ በእግርሽ መጣሽ፣ በራስሽ ችለሽ መጣሽ። ከዛ በኋላ ብሩኬ እንትኑነቱን፣ አደራነቱን ያወርዳል ማለት ነው። ገባሻ? እዚህ ጋር አንቺን ልጅ ነሽ ገና፣ ገባሽ? ከቤተሰብ አልወጣሽም ብሩኬ ከወንድሞችሽም ከጋሽዬ ሀደራ ተቀብሎ እዚ ጋ ያስቀመጠሽ ማለት ነው። ገባሻ ዳኒ? አይደለም ዳኔ ደሞ አርፈ ተቀመጠ። ያ ኩርንችት ማለት ነው። አንተ ራስን ቻል እስቲ መጀመሪያ ማለት ነው እንዴ! ስለዚህ ከነሱ ከሀይሚና ከብሩከ ህይወት ውጡ። በቃ አለቀ። እነሱ ሰላማቸውን እያገኙ።